ሰላም ጠና ይስጥልን። እጅጉን የተወደዳችሁ የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከእኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተን የምናደርስ ነው የሚሆነው ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮች ይወጣሉ። በተለይ ደግሞ የተወዳጁ የእንግሊዝ ፕሪሚየር ሊግ የቀጣዩ የውድድር ዓመት የመጀመሪያ ሳምንት ጨዋታዎችና እንዲሁም አጠቃላይ ጨዋታዎቹ ይፋ ተደርገዋልና በመጀመሪያዎቹ ሳምንታት አካባቢ የሚደረጉ ጨዋታዎችን እንመለከታለን። ትልልቆቹን ክለቦች ደግሞ ተንተርሰን የእነሱን ደግሞ አምስት ያክል ጨዋታዎችን በቀጣይ የውድድር አመት መጀመሪያ ላይ የሚያደርጉትን መርሃ ግብሮችም ለእናንተ ጠቆም ለማድረግ ሙከራዎችን እናደርጋለን። ዛሬ እንዲሁ በዓለም ክለቦች ዋንጫ የሚደረጉ ጨዋታዎች ያሉ ሲቲ ዛሬ ነው ጨዋታውን የሚያደርገው። እንዲሁ የሪያል ማድሪድ እና የአል ሂላል ጨዋታም በርካቶች በጉጉት ይጠብቁታል። እነዚህ ጨዋታዎች ምሽት አንድ ሰዓትና ምሽት አራት ሰዓት ላይ የሚደረግ ይሆናል። የዝውውር ጉዳዮችንም ሰፋ አድርገን ወደ እናንተ እናደርሳለን። ፉአድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣም በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ይፋ ተደርገዋል። የእንግሊዝ ፕሪምየር ሊግ የሚቀጥለው የ2025 26 ውድድር የውድድር ዓመት የጨዋታ መርሃ ግብሮች ይፋ ተደርገዋል። በዚህ መሰረት በውድድሩ የመጀመሪያ ሳምንት መርሃ ግብሮች ሊቨርፑል ከቦርንመዝ ጋር ነው የሚደረገው የመክፈቻው ጨዋታ ዕለት አርብ ላይ የሚደረግ መርሃ ግብር ነው ሊቨርፑል ከቦርንመዝ ጋር በአንፊልድ በሚደረገው ጨዋታ ነው ይህ የቀጣዩ የውድድር ዓመት የ202526 የውድድር ዓመት የተወዳጁ እንግሊዝ ፕሪምየር ሊግ ጅማሮን የሚያደርገው አስተን ቪላ ከኒውካስል ዩናይትድ ብራይተን ን ሆቭ አልቢየን እንዲሁ አስተንቪላ በሜዳው ነው በቪላ ፓርክ ከኒውካስል ዩናይትድ ጋር በሚያደርገው ጨዋታ እንግዲህ መርሃ ግብሩን ይጀምራል ብራይተን በሜዳው አሜክስ ስቴዲየም ወይም አሜሪካን ኮሚኒቲ ስቴዲየም ከፉልሃም ጋር ይጫወታል። ኖቲንግሃምን በሜዳቸው ሲቲ ግራውንድ ከብሬንትፈርድ ጋር ይጫወታሉ። ማንቸስተር ዩናይትድ በኦልትራፎርድ ከአርሰናል። ሰንደርላንድም እንዲሁ በሜዳው ነው ጨዋታውን የሚያደርገው። የመጀመሪያውን ጨዋታ በስታዲየም ኦፍ ላይት ከዌስትሃም ዩናይትድ ጋር ይጫወታል። ቶትንሃም በሜዳው ከበርናላይ ወልቨስ በሞሊኒው ከማንቸስተር ሲቲ ቸልሲ በስታንፈርድ ብሪጅ ከክሪስታል ፓላስና ሌድስ ዩናይትድ ደግሞ እንዲሁ በሜዳው ከኤቨርተን ጋር በሚያደርጓቸው ጨዋታዎች የተወዳጁ የእንግሊዝ ፕሪምየር ሊግ የ2025/26 የውድድር ዘመን የመጀመሪያ ጨዋታቸውን ያደርጋሉ። እለት አርብ ነሐሴ 9 ቀን 2017 ዓም ደግሞ ጅማሮን እንደሚያደርግ ነው የወጣው መርሃ ግበር የሚያሳየው። አርሰናሎች የሊጉ የመክፈቻ ጨዋታዎችን ወደ ኦልድ ትራፎርድ በማቅናት ከማንቸስተር ዩናይትድ ጋር በማድረግ ነው ተጠባቂውን መርሀ ግበር በማድረግ ውድድራቸውን ይጀምራሉ። የተጠናቀቀውን የውድድር ዘመን ሁለተኛ ሆነው ያጠናቀቁት የሚኬል አርቴታው ስብስብ ሊድስ ዩናይትድን ከዛ በኋላ ይገጥማል። ከሊቨርፑል፣ ከኖቲንግሃም ፎረስት፣ ከማንቸስተር ሲቲ እና ከኒውካስል ዩናይትድ ጋር የሚያደርጓቸው ጨዋታዎች ደግሞ የሚቀጥለው የውድድር ዓመት ስድስቱ የመጀመሪያ ጨዋታዎቻቸው ናቸው። ለአርሰናል ጠንከራ ያለ ተጋጣሚዎች ይገጥሟቸዋል። ዩናይትድ እንዲሁም ሊቨርፑል፣ ኖቲንግሃም፣ ማንቸስተር ሲቲ፣ ኒውካስል፣ እነዚህ ተለቅ ተለቅ ያሉ ቡድኖች ናቸው። ወይም ደግሞ ለአርሰናል እንግዲህ የመጀመሪያዎቹ ሳምንታት ጠንከራ ያሉ ጨዋታዎችን የሚያደርግበት ሳምንት ነው። የመጀመሪያው ዙር የሰሜን ለንደን ደርቢ ጨዋታ ማለትም ከቶተንሃም ጋር የሚደረገው የመጀመሪያው ዙር መርሃ ግብር በእኛ አቆጣጠር ህዳር 13 2018 ዓ ም ነው የሚደረገው። የአሰልጣኝ ፔፕ ጓርዲዮላ ማንቸስተር ሲቲም እንዲሁ በሚቀጥለው ዓመት የመጀመሪያ ጨዋታቸውን ከወልቭስ ጋር ነው የሚያደርጉት። ሲቲ ተጠባቂውን የማንቹሪያን ደርቢ ጨዋታ ደግሞ ከሶስት ጨዋታዎች በኋላ ወደ ኦልትራፎርድ በማቅናት ከዩናይትድ ጋር በአራተኛው ሳምንት ጨዋታቸውን ያደርጋሉ። ከወልቨርሃምተን ወንደረርስ፣ ከቶተንሃም፣ ከብራይተን፣ ከማንቸስተር ዩናይትድ ና ከአርሰናል ጋር ደግሞ የሚያደርጓቸው ጨዋታዎች የመጀመሪያዎቹ አምስት መርሃ ግብሮቻቸው ናቸው። ከደካማ የውድድር ዘመን በኋላ ማንቸስተር ዩናይትድ የሊጉን መክፈቻ ጨዋታቸውን ከአርሰናል ጋር በሜዳቸው የሚያደርጉ እንደሚሆን ነው እየተገለጸ የሚገኘው። እንግዲህ ማንቸስተር ዩናይትሮች የማንቹሪያን ደርቢን ከሶስት ጨዋታዎች በኋላ በኢትያድ ስቴዲየም ከሲቲ ጋር ያደርጋሉ። ከአስር ዓመታት በኋላ በየትኛውም የአውሮፓ ውድድር መድረክ ላይ የማይሳተፉት ዩናይትሮች ሙሉ ትኩረታቸውን በሀገር ውስጥ ውድድሮች ላይ ነው የሚያደርጉት። የክለቡ ደጋፊዎች ጥሩ ጊዜ ይመጣል ያሉትን የአሰልጣኙን መልእክትም በአዲሱ የውድድር ዘመን ተግባራዊ ይሆናል ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። የ2024-25 የውድድር ዘመን የሊጉ አሸናፊ ሊቨርፑል ክብሩን ለማስጠበቅ በሚፎካከልበት አመትም የሊጉ የመክፈቻ ጨዋታ ከቦርንመዝ ጋር ይደረጋል። የመርሲሳይዱ ክለብ ሊቨርፑል የመክፈቻ ጨዋታቸውን ዕለተ አርብ ላይ ነው የሚያደርጉት፣ ምሽት ላይ ይደረጋል። በመክፈቻው መርሃ ግብር ደግሞ ሚሎስ ኪርኬዝ ዝውውሩን የሚያጠናቅቅ ከሆነ የቀድሞ ቡድኑን በተቃራኒው ይገጥማል። በአስር የነጥብ ልዩነት የሊጉን ዋንጫ ያነሱት ሊቨርፑሎች በመቀጠልም ከኒውካስል ዩናይትድና ከአርሰናል ጋር ወሳኝ ጨዋታቸውን ያደርጋሉ። ሊቨርፑል በውድድር ዓመቱ በተከታታይ የሚያደርጓቸው ጨዋታዎች ከቦርንመስ፣ ከኒውካስል ዩናይትድ፣ ከአርሰናል፣ ከበርንሌና ከኤቨርተን ጋር የሚያደርጓቸው ጨዋታዎች ናቸው። ሌላኛው ቼልሲ ነው። የሊጉን የመጀመሪያ ጨዋታ ክሪስታል ፓላስን በስታዲየም በስታዲየሙ ስታንፈርድ ብሪጅ በመጋበዝ ይጀምራል። በቀጣይ ደግሞ ከዌስትሃም ዩናይትድ ከፉልሃምና ከብሬንትፈርድ ጋር ጨዋታቸውን ያደርጋሉ። ሳሚዎቹ በሊጉ የመጀመሪያ በተከታታይ አራት የለንደን ደርቢ ጨዋታዎችን በተከታታይ ሲያደርጉ በታሪክ ለመጀመሪያ ጊዜ መሆኑም ተገልጿል። የአሰልጣኝ ኤንዞ ማሬስ ከቡድን የሊጉን ሻምፒዮንን ሊቨርፑልን እንግዲህ ጥቅምት ወር ላይ ሲያገኝ የቀድሞ ክለባቸውን ማንቸስተር ሲቲን ደግሞ ጥር ላይ እንደሚገጥሙ ነው የሚያሳዩ ሪፖርቶች እየወጡ የሚገኙት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናነሳ። ዩናይትድ ጄደን ሳንቾን መሸጥ ቅድሚያ የሚሰጡት ነገር እንዳለው ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች እንግሊዛዊውን የመስመር አጥቂ ጄደን ሳንቾን ለመሸጥ ቅድሚያ የሚሰጡት ነገር እንደሆነ እየተዘገበ ነው። አሁንም ቢሆን እንግዲህ ማንቸስተር ዩናይትድ ጄደን ሳንቾን በውሰት እንግዲህ ውል ለሌላ ክለብ ለመስጠት ይልቅ ተጫዋቹን እንግዲህ በቋሚነት መሸጥን ተመራጭ እንደሚያደርጉ ጭምር ነው እየተነገረ የሚገኘው። የሴሪኤው ክለብ ናፖሊ አሁንም ተጫዋቹን ለማስፈረም ፍላጎት ቢያሳይም የሳንቾ የደሞዝ ክፍያን የመሸፈን ሀሳብ ግን በጭራሽ የላቸውም ተብሎ ነው እየታሰበ የሚገኘው። ነገር ግን የኔፕልሱ ክለብ ለሁኔታው ደግሞ መፍትሄዎችን እየፈለገ እንዳለ የሚያሳዩ ሪፖርቶች ደግሞ እየወጡ እንዳሉ ፋብሪዚዮ ሮማኖ መረጃውን አጋርቷል። እንደ ኦፕታ መረጃ ከሆነ ማንቸስተር ዩናይትድ በ2025/26 የውድድር ዓመት በሜዳው ኦልትራፎርድ የሚያደርገው የሊጉ የመክፈቻ ጨዋታ ለዘጠነኛ ተከታታይ ዓመት በሜዳው የሚያደርገው የመክፈቻ ጨዋታ ነው። ይህ ደግሞ በታሪክ ብቸኛው ክለብ ያደርገዋል። ያለፉትን ዘጠኝ ተከታታይ ዓመታት የመክፈቻ ጨዋታውን በሜዳው ነው እድሉ የደረሰው። እንግዲህ ማንቸስተር ዩናይትድ ዘንድሮም ከአርሰናል ጋር በሜዳው ኦልትራፎርድ ነው ጨዋታውን የሚያደርገው። የአፍሪካ ዋንጫ ተጫዋቾችን እንግዲህ ማንቸስተር ሰናይተሮች ሊያሳጣቸው ይችላል ተብሎ ይታሰባል። የ2025 የአፍሪካ ዋንጫ መርሃ ግብር ጅማሮን በፈረንጆቹ ታህሳስ 21 2025 ያደርጋል። በሞሮኮ አዘጋጅነት የሚከናወነው ይህ መርሃ ግብር ፍጻሜውን የሚያደርገው በፈረንጆቹ ጥር 18 2026 መሆኑን አስቀድሞ በአዘጋጁ አካል ይፋ ተደርጓል። ስለሆነም አህጉሩ እንግዲህ የአፍሪካ ተጫዋቾችን እድል እንግዲህ ቀንቷቸው እስከ ፍጻሜው መርሃ ግብር የሚጓዙ ከሆነ ማንቸስተር ዩናይትዶች ኑሱር ማዝራዊን አማድ ዲያሎን አንድሬ ኦናናን ና እንዲሁ ምናልባትም ብሪያን ኤምቤሞንም እንግዲህ የሚያስፈርሙ ከሆነ ይህንንም ተጫዋች ሊያሳጣቸው እንደሚችል ይነገራል። በአጠቃላይ በውድድር ወቅት የሚያከናውኗቸው ጨዋታዎች ደግሞ ስድስት ሲሆኑ አስቶን ቪላ፣ ኒውካስል ዩናይትድ፣ ወልቨርሃምፕተን ወንደረርስ፣ ሊድስ ዩናይትድ፣ በርንሌ ና ማንቸስተር ሲቲን ደግሞ በእነዚህ ኢንተርቫሎች ወይም በአፍሪካ ዋንጫው እየተደረገ የሚያደርጓቸው ጨዋታዎች እንደሆኑ ዘገባዎቹ ይጠቁማሉ። ማንቸስተር ዩናይትድ ከክለቡ ጋር ለተለያየው አማካዩ ክሪስቲያን ኤሪክሰን ምትክ እንዲሆን ሪቻርድ ሪዮስን ለማስፈረም እያጤኑበት ነው። የማንቸስተር ዩናይትድ መልማዮች ሪዮስን ለመመልከት የዓለም ክለቦች ዋንጫን የፓልሜራስን ጨዋታዎች ላይ በቅርበት የሚመለከት ይሆናል ተብሎ እንደሚጠበቅ ጊቭ ሚ ስፖርት መረጃውን አጋርቷል። የማንቸስተር የአካዳሚ ቡድን ዋና ስራ አስኪያጅ ኒክ ኮክስ እንግዲህ ከማንቸስተር ዩናይትድ ኃላፊነት በመልቀቅ የመርሲሳይዱ ክለብ ኤቨርተንን ተቀላቅለዋል። እንግዲህ ኒክ ኮክስ በማንቸስተር የስራ ዘመናቸው እንደ ኮቢ ማይኖ እናም ደግሞ ሌሎች 38 ወጣት ተጫዋቾችን ለዋናው ቡድን ብቁ እንዲሆኑ ያስቻሉ ሰው ነበሩ ማንቸስተር ዩናይትድ በአካዳሚው ዘርፍም ባለፉት አመታቶች አመርቂ ስራን እንዲያስመለክትም ያደረጉት ሰው እንደሆኑ ጭምር ነው እየተገለጸም የሚገኘው የአርሰናልን ጉዳዮች ደግሞ እንመልከት አርሰናል ከአሰልጣኙ ጋር ሊለያይ ነው የሰሜን ለንደኑ ክለብ አርሰናል ምክትል አሰልጣኝ የሆነው ካርሎስ ኩዌስታ የጣሊያን ሴሪኤውን ክለብ ፓርማን በዋና አሰልጣኝነት ሊረከቡ መሆኑ ይፋ ተደርጓል አሰልጣኝ ሚኬል አርቴታ ስር ሲሰሩ የነበሩት የ29 ዓመቱ አሰልጣኝ ካርሎስ ኩዌስታ ከአምስት ዓመታት በኋላ ነው ከክለቡ ጋር የሚለያዩት። አሰልጣኙ በዛሬው ዕለትም ወደ ጣሊያን በማምራት ኢንተር ሚላንን የተቀላቀለውን አሰልጣኝ ክሪስቲያን ኪፉን ተክተው ፓርማን እንደሚረከቡ ተገልጿል። አሰልጣኝ ካርሎስ ኩዌስታ ከአምስት ዓመታት በፊትም አርሰናልን ሳይቀላቀሉ በአትሌቲኮ ማድሪድ እና በዩቬንቱስ ወጣት ቡድንም በማሰልጠን ጥሩ ልምድ እንዳካበቱ ጭምር ነው እየተነገረ የሚገኘው። በቀጣይ ደግሞ አሁን ላይ እንግዲህ ወደ ጣሊያን አመርተው በፓርማ ዋና አሰልጣኝነትን ሊረከቡ እንደሆነም የሚያሳዩ ሪፖርቶች እየወጡ ይገኛሉ። አርሰናል ከቤንጃሚን ሸስኮ ጋር በግል ጉዳዮች ተስማምተዋል የሚል መረጃ እየወጣ ይገኛል። አርሰናሎች በአጥቂ መስመር ላይ ተጫዋቾችን እየተመለከቱ ነው። ዋነኛው ደግሞ እጩዋቸው ይሄኛው ተጫዋች ቤንጃሚን ሸስኮ እንደሆነ ይታወቃል። የጀርመን ሚዲያዎች የሆኑት ቢልድ ጨምሮ እንዲ ስፖርት ዊትነስም እየገለጸ እንደሚገኘው መረጃ ከሆነ ደግሞ አርሰናልና ተጫዋቹ በግል ጉዳዮች ላይ ከስምምነት ደርሰዋል። አርሰናል ላብዜሽ ከሚጠይቁት ወይም ከሚጠብቁት ያነሰ የዝውውር ጥያቄ እንደማያቀርብ ጭምር ነው ዘገባዎች እያሰፈሩም እንደሚገኙ እየተገለጸ የሚገኘውና አርሰናል ይነን ተጫዋች ማስፈረም እድሉ በጣም በትልቁ እንዳለ ነው መረጃዎቹ የጠቆሙት። አርሰናል የቅድመ ውድድር ዘመኑን በስፔን ይጀምራል ተብሎ ይጠበቃል። ቡድኑ በጁላይ 19 ለቅድመ ውድድር ጉዞም ወደ ሲንጋፖር ያቀናል ተብሎ ይታሰባል። ቡድኑ ከአንድ ወር በኋላ በሲንጋፖር ከኤሲ ሚላን እና ኒውካስል ዩናይትድ ጋር ደግሞ ይጫወታል። ከዚያም ወደ ሆንግ ኮንግ ተጉዞ ቶትንሃመን እንደሚገጥም ነው። አርሰናል እየወጣለት የሚገኘው መርሃግብር ያሳየው። አርሰናል የቶማስ ፓርቴንም ተተኪ በማፈላለግ ላይ ይገኛሉ። እናም አርሰናሎች የአጎሜንን ሁኔታ በቅርበት እየተከታተሉ ሲሆን አጎሜም በዝውውሩ ከተካተቱት ውስጥም ተጫዋቾች አንደኛው ነው። ቀሪው የአርባ በመቶ ድርሻ ደግሞ ሲቪያ ይገዛል ተብሎ ይጠበቃል። በፈረንሳዊው እና በአርሰናል መካከል እስካሁን ምንም አይነት ግንኙነት እንዳልተደረገ ጭምር የሚያሳዩም ሪፖርቶች ደግሞ እየወጡ ነው። ሲቲን እንመልከት። ጓርዲዮላ አምበል በራሳቸው እንደመረጡ እየተገለጸ ነው። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ በዚህ ዓመት ለቡድኑ አምበል በራሳቸው መምረጣቸው ተነግሯል። አሰልጣኝ ፔፕ ጓርዲዮላ ባሰለጠኗቸው በክለቦች ሁሉ የአምበል ምርጫውን ተጫዋቾችና አሰልጣኝ አባላት እንዲመርጡ እድል የመስጠት ልማድ ነበራቸው። ባለፈው ዓመት ካይል ዎከር ቢመረጥም ጥር ላይ ግን ቡድኑን መልቀቁ ይታወሳል። እሱን በመተካት የተመረጠው ኬቨን ደብሮይናም በበኩሉ ከቡድኑ ጋር አሁን ላይ ተለያይተዋል ይህንን ተከትሎ ፔፕ ጓርዲዮላ አንበል በራሳቸው እንደመረጡ የገለጹ ሲሆን የክለቡ የረጅም ጊዜ እቅድ አካል የሆነው ኤርሊንግ ካላንድም በዚህ እጩ ዝርዝር ውስጥ መጀመሪያ እንደነበር ይነገራል በእግር ኳስ አሰልጣኝነት ህይወቴ ለመጀመሪያ ጊዜ ነው የቡድኔን አንበል የምመርጠው የሚል አይነት ሀሳብንም ሰጥተው ነበር እና አዲስ አሰልጣኝ አዲስ አንበልም እንዲሁ ሾመዋል የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ለሚቀጥለው የውድድር አመት ለቡድኑ አዲስ አንበል መሾማቸውን ይፋ አድርገዋል። በዚህ መሰረትም ፖርቱጋላዊው ተጫዋች በርናርዶ ሲልቫ በቀጣይ የማንቸስተር ሲቲ የመጀመሪያ አምበል እንደሆነ ይፋ ተደርጓል። በርናርዶ ሲልቫ በአምበልነት መሾሙን ተከትሎ በሚቀጥለው የውድድር አመት በክለቡ እንደሚቆይ ማረጋገጫ ነው። ከበርናርዶ ሲልቫ ቀጥሎ ግን ኤርሊንግ ብሮውታላንድ ሁለተኛ አምበል፣ ሮድሪ ሶስተኛ፣ ሩበን ዲያሽ ደግሞ የቡድኑ አምበልነት ሚናን የሚወስዱ ተጫዋቾች እንደሆኑ ነው የተገለጸው። በማንቸስተር ሲቲ እቆያለሁ ብሏል በርናርዶ ሲልቫ። ፖርቱጋላዊው አማካይ በርናርዶ ሲልቫ በዚህ ክረምት ማንቸስተር ሲቲን እንደማይለቅ በሰጠው አስተያየት ላይ አረጋግጠዋል። በርናርዶ ሲልቫ በአመቱ መጨረሻ ማንቸስተር ሲቲን ከሚለቁ ተጫዋቾች መካከል አንዱ ሊሆን እንደሚችል ሲዘገብ ነበር። ይሁን እንጂ በርናርዶ ሲልቫ በዚህ አመት ክለቡን አለቅም፣ ማንቸስተር ሲቲ ውስጥ ቆያለሁ ሲለም እንዲሁ ተናግሯል። በርናርዶ ሲልቫ በንግግሩ ወቅትም ቀጣዩ የውድድር አመት በማንቸስተር ሲቲ የመጨረሻው ሊሆን እንደሚችል ፍንጭ ሰጥቷል። የሰላሳ አመቱ በርናርዶ ሲልቫ በክለቡ በቆየባቸው ስምንት የውድድር አመታት አራት መቶ ጨዋታዎችንም ለዚህ ክለብ ማድረግ መቻሉ የሚታወስ ነው። ፔፕ ጓርዲዮላም እንዲሁ ይናገራል። እግር ኳስ በመላው ዓለም አድጓል። ከሪያድ ማህሬዝ ከአልጄሪያዊው ተጫዋች እንደ ምሳሌ ያቀርባለሁ። እንዴት ያለ ድንቅ ተጫዋች ነበር። በሰሜን አፍሪካ ውስጥ የማይታመን ችሎታ አላቸው። የዓለም ዋንጫ ላይ ሞሮኮን ብቃት የማይታመን ውድድር አድርጋለች። ትልቅ ክብርም አለ ይለ እነሱም ማየት በምንችልበት ጊዜ አይተናል። ምን ያክል አስደናቂ ጥንካሬና እንዴት ደግሞ እንደሚያጠቁ አይተናል። ነገር ግን እኛም የጨዋታው እቅዳለን ለዚህን የመጣ ነው ሲልም ነው ከዓለም ክለቦች ዋንጫ ጨዋታ ጋር በተያያዘም ሃሳቡን የሰጠው ፔፕ ጓርዲዮላ። ፔፕ ጓርዲዮላ ስለ ጃክ ግሪሊሽ የሚናገራል ጥሩ ነገር መቆየቱ ነው። የሚጫወትበት ቦታ እንዲኖረው ወሰነናል። እናም ትሬብሎን ባሸነፈበት ጊዜም እንዳደረገው ለመጫወት መዘጋጀት አለበት። ምን ይሆናል የሚለውን አላውቅም፣ ነገር ግን የሲቲ ተጫዋች ነው አሁን ላይ፣ እናም ደግሞ የሚፈጠረውን አላውቅም ሲልም ጭምር ነው አሰልጣኙ የተናገረው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። የጀርመኑ ክለብ ባየር ሚኒክ ኒኮ ዊሊያምስን የማስፈረመ እድላቸውን ካጡ ፊታቸውን ወደ ሊቨርፑሉ ኮዲ ጋክፖና ወደ ብራይተኑ ካውሮ ሚቶማ ሊያዞሩ እንደሚችሉ ስካይ ስፖርት የተባለው የመረጃ ምንጭ እየገለጸ ነው። ራያን ግራቨንበርች ሊቨርፑል ከቦርነመዝ ጋር በሚያደርጉት የፕሪምየር ሊግ የመክፈቻ ጨዋታ ላይ በቅጣት ምክንያት የሚያመልጠው ይሆናል። ይህም ምክንያቱ ደግሞ ባሳለፍነው ሲዘን በ ሰላሳ ስምንተኛው ሳምንት ከክሪስታል ፓላስ ጋር ባደረጉት ጨዋታ ላይ በቀጥታ ቀይ ካርድ ከሜዳ መሰናበቱን ተከትሎ እንደሆነ ነው ዘገባዎቹ ያሳዩት። ኢብራሂም ኢብራሂማ ኮናቴ የኮንትራት ንግግሮችን ውድቅ የሚያደርግ ከሆነም በመጪዎቹ ሳምንታት ሊቨርፑልን ሊለቅ ይችላል። ክለቡ በዚህ ክረምት የተከላካዩን የወደፊት እጣ ፈንታ 12 ወራት ብቻ ሲቀሩት መፍታት ይፈልጋል። እናም የአሌክዛንደር አርኖልድ የመልቀቅ ዕድልም እንዳይደግመው ደግሞ ቶሎ ኮንትራት እንዲያራዝም ፍላጎት አላቸው። ዶሚኒክ ሶፖስ ላይ በፍሎሪያን ቨርትስ ፊርማ ላይ ሀሳቡን ሰጥቷል ሁለታችንም አንድ ላይ እንድንጫወት እድል ማግኘት አለብን ቦቴን በቀላሉ አልሰጥም ሲል ነው ዶሚኒክ ሶፖስ ላይ እንግዲህ የፍሎሪያን ቨርትስን መምጣት ተከትሎ ሀሳቡን የሰጠውና ይህ እንግዲህ ተጫዋች ተመሳሳይ ቦታ ላይ እንደሚጫወቱ ይታወቃልና ዶሚኒክ ሶፖስ ላይ በቀላሉ ቦቴን አላስረክብም እንግዲህ ሁለታችንም ሜዳ ላይ የምንጫወትበት መንገድ ሊፈጠር ይገባል የሚል አይነት ሀሳብን ጭምር ነው የተናገረው ሊቨርፑሎች ጆ ጎሜዝን በክረምቱ አንፊልድን እንዲለቅ ፈቃደኛ እንደሚሆን ይታመናል። እናም እንግሊዛዊው ኢንተርናሽናል እስከ 30 ሚሊዮን ፓውንድ እንደሚያወጣም ይገመታል ይለናል ጋርዲያን ባወጣው መረጃ። ኖቲንግሃም ፎረስት በዚህ ክረምት የሊቨርፑሉን የግራ መስመር ተከላካይ ኮስታስ ሲሚካስን ለማስፈረም በሚደረገው ፉግግር ላይ ትጋት እንግዲህ እያደረጉ እንደሆነና ይህንን ተጫዋች ለማስፈረምም በትልቁ እየተንቀሳቀሱ ነው። ሪያል ማድሪድን እንመልከት እንግዲህ በነዚህ ቀሪ ጨዋታዎች ላይ ሞድሪችን ምን ላይ ትጠቀመዋል ተብሎ ተጠይቆ ነበር። ሻቪ አሎንዞ በተለይ ዛሬ ጨዋታ አላቸው ከአልሂላል ጋር ና ከዚህ ጨዋታ አስቀድሞ በነበረ ፕሬስ ኮንፈረንስ ላይ ነው ይህንን ሀሳብ የሰጠው። ከሉካ ሞድሪች ጋር አብሮ መስራት በጣም ቀላል ነው፣ ምክንያቱም ግንኙነታችን ሁልጊዜም በጣም ጥሩ ነበር፣ እንደ ባልደረቦች፣ እንደ ጓደኛሞችና አሁን ላይ ደግሞ እንደ አሰልጣኝና ተጫዋችም ጥሩ ግንኙነት በማካከላችን አለ። ወጣት ተጫዋቾችን ማየት ደስ ይለኛል፣ ነገር ግን ሞድሪች አሁን ያለበት ሁኔታም እየተመለከትኩ መደሰቴን አላቆምም፣ ምክንያቱም እሱ ከዘመናችን በፊት የመጣ ድንቅ ተጫዋች ነው፣ እናም ደግሞ ሌጀንድ እንደሆነ ማውቃ አለው። ከሱ የበለጠ መማር አለብን። እስከ መጨረሻው ቀን ድረስም በቡድናችን ውስጥ እሱን ማኖር እንዳለብን እንግዲህ ቅንጣት ያክል ጥርጣሬ የለኝም ሲልም ነው ሻቪ አሎንሶ የተናገረው። ምን ያክል ጊዜ ያስፈልጋል ተብሎ ነበር። እኔ አላውቅም፣ ነገር ግን ከመጀመሪያው ቀን ጀምሮ በዚህ ፕሮጀክት ላይ እየሰራን ነው። በቡድኑና በአዳዲስ ፈራሚዎች በጣም ደስተኛ ነኝ። ዲን ሀውጅሰንና ትሬንት አሌክዛንደር አርኖልድ በጣም ጥሩ ተጫዋቾች ናቸው። ብዙ ስልጠና የሚያስፈልጋቸው ሰዎች አይደሉም ወይም ደግሞ ብዙ መመሪያዎች የሚፈልጉ አይነት ተጫዋቾች አይደሉም። ሁለቱም ጥሩ ተጫዋቾች ናቸው። ይልቁንም ነገሮችን በፍጥነት የመማር ኳሊቲ ያላቸው ሁሉንም ስራ ደግሞ እንጀምራለን ብሏል ሻቪ አሎንዞ። ዛሬ ሪያል ማድሪድ ከአልሂላል ጋር ጨዋታውን ያደርጋል ምሽት አራት ሰዓት ሲል በሃርድ ሮክ ስቴዲየም የሚደረግ ጨዋታ ነው። በማያሚ ነው ይህ ጨዋታ የሚደረገው ምሽት አራት ሰዓት ላይ ይደረጋል። በሪያል ማድሪድ ቤት 18 እና 25 ቁጥሮች ባዶ ስለሆኑ ራኡል አሴንሲዮ ከዓለም ክለቦች ዋንጫ በኋላ አዲስ ቁጥር ይለብሳል። ሉካ ሞድሪችና ሉካስ ቫስኪውዝም ከውድድሩ በኋላ ክለቡን ስለሚሰናበቱ ይህ ቁጥራቸውም ተደራሽ ይሆናል ተብሎ ይጠበቃል። ቼልሲን እንመልከት። ቼልሲ የቼልሲ የቀድሞ ተጫዋች የሆነው ፍሎረን ማሉዳ ይናገራል። ፕሪሚየር ሊግ ተላምዷል፣ የዓለም ዋንጫን አሸንፈዋል፣ ዩሮፓ ሊግን አሸንፈዋል። ቼልሲ ለምን ፖል ፖግባን አያስፈርመውም? ፖግባን ቢያስፈርመው ጥሩ ነው ላለው ሲል የቀድሞው የቼልሲ ተጫዋች የነበረው ፍሎረን ማሉዳ ይናገራል ቸልሲ እና ቦሪሲያ ዶርትሙንድ ለጄሚ ባይኖ ጌቲያንስ አዲስ ጥያቄዎችን ለማቅረብ ግንኙነታቸውን ቀጥለዋል። ጄሚ ባይኖ ጌቲያንስ ቸልሲን ብቻ ነው የሚፈልገው። ዶርትሙንድ ውሳኔውን ያውቃል። አሁን ደግሞ ሁሉም የሚወስነው በክለቦቹ ላይ ብቻ እንደሆነ ንግግሮች አሁንም እንደቀጠሉ ነው። መረጃዎች የሚያሳዩት ቸልሲ የዳሪዮ ኢሶጉንና ማማዱ ሳረን መሰል ተጫዋቾች አስቀድሞ የገዛቸውን በክለቦች ያለመዋንጫ ሰዓትም የክለቡ ትኩረት በውድድሩ ላይ ስለሚሆን ነው። ስለዚህም ብዙ ስለ ቼልሲ ዝውውርም እንግዲህ ብዙዎች አይጠብቁም። የዓለም ክለቦች ዋንጫ እንግዲህ ሲጠናቀቅ፣ ግን ወደ ሌሎች ዝውውሮች አክቲቭ ሆነው እንደሚመለሱ ጭምር እየተነገረ ነው። ሪያል ማድሪድን በፍጹም አንፈራም ብሏል። ፖርቱጋላዊው ሩበን ኔቬሽ ነው ይህንን ሀሳብ የሰጠው። ፖርቱጋላዊው የአልሂላል ተጫዋች የሆነው ሩበን ኔቬስ ቡድናቸው በዛሬው እለት የሪያል ማድሪድ ጨዋታን ለማሸነፍ ወደ ሜዳ እንደሚገባ ተናግሯል። እኛ ሪያል ማድሪድን አንፈራውም ያለው ሩበን ኔቬሽ እነሱ የዓለም ምርጥ ቡድን ቢሆኑም ማንፈራቸውም በማለት ነው የተናገረው። አክሎም ያለን ጥንካሬ ሪያል ማድሪድን እንድናሸንፍ ያስችልናል፣ አልሂላል ማንንም ፈርቶ አያውቅም ሲል ነው አስቴቱ ነው የሰጠውም። የአል ሂላል እና ሪያል ማድሪድ ጨዋታ ዛሬ ምሽት አራት ሰዓት ሲል በሃርድ ሮክ ስቴዲየም የሚደረግ ነው የሚሆነው። ሊቢያ የሊግ ጨዋታዋቸዋን ጣሊያን ልታደርግ ነው። የሊቢያ እግር ኳስ ፌዴሬሽን በሊቢያ ፕሪምየር ሊግ ጥሎ ማለፍ ጨዋታዎች ጣሊያን ሚላን ውስጥም እንደሚደረጉ አስታውቋል። ፌዴሬሽኑ የሊጉን ወሳኝ ምዕራፍ የሆነውን ጥሎ ማለፍ ጨዋታዎች ጣሊያን ሚላን ከተማ ውስጥ እንዲደረግ ነው የገለጸው። የሊቢያ ሊግ የጥሎ ማለፍ ጨዋታዎች ተሳታፊ ክለቦችን ለይቶ ለማወቅም የሁለት ጨዋታዎች ዕድሜ ይቀሩታል። ከምድቡ ሶስት ክለቦች የሊጉን ጥሎ ማለፍ ውድድር እንደሚቀላቀሉ ሲገለጽ ቀጥሎም ጣሊያን ውስጥ ለስድስት እንደሚወዳደሩም ተነግሯል። አሸናፊው ክለብ ደግሞ የሊጉ ሻምፒዮን በመሆን የሚያጠናቅቅ ሲሆን፣ ቀጣይ ዓመት ደግሞ በካፍ ቻምፒየንስ ሊግም ተሳታፊ እንደሚሆን ጭምር ነው መረጃዎች እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉዋድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።